ህክምና ያስፈልገዋል ብዬ ነው የማስበው ደግሞ አንዳንዴ ዝም ብላችሁ ስታዩት ለምንም ለራሱ ምንም ነገር እንትን አይልም ለሰዎች ነው የሚሮጠው ምስኪን ለሰው ፍትህ ለማስገኘት ጧት ማታ ጧት ማታ ምንም ያለ ምንም እረፍት ይሮጣል ለራሱ ግን ምንም ነገር እንትን አይልም ለጤንነቱ በቃ እኔ እንጃ ብቻ የዛሬው ደግሞ እንግዲህ ሰርፕራይዝ አደርጋለሁ ብለው የቤት ስጠታ ለመስጠት ብለው በአንድ በኩል ጥሩ ነው፣ በዛኛው ደግሞ ስታስቡት ልጁ የሆነ ነገር ቢሆንስ፣ አስባችሁታል? ሲወድቅ ቢመታውስ? አንደኛ ነገር መኪና ውስጥ እንግዲህ አስረው እየደበደቡት ነበር። እንግዲህ አንዳንድ ገገማዎች ከኋላ ምንድነው ፕራንክ አድርጎ የተባሉ ሰዎች እኔም ኦልሬዲ ውሸት እንደሆነ እያወቁ ምንድን ነው ይሄን ያክል መቀጥቀጥ? ሰው ፕራንክ እንደሆነ እያወቀ እነሱ እኮ የቆየ ቂም ያለባቸው ነው ያስመሰሉት፣ እንጂ ፕራንክ እንደሆነ እያወቁ እንደዚህ አድርገው አንደኛ አስረው መቀጥቀጥ፣ እኔ እንጃ፣ ምንም አልተዋጠልኝ። ምን የፈለገው ሰርፕራይዝ ቢደረግም የልጁ እንትን ደንግጧል። ሲጀመር በጣም ያስደነግጣል ባላሰበው ሁኔታ መተው እንትን ሲሉት በጣም ከባድ ነው። አንዳንድ ጊዜ በደስታ መሀል ደግሞ የሆነ እንትን ሲመጣባችሁ በጣም እንትን ይላል። ሲጀመር ሚኪ እረፍት የሚያስፈልገው ልጅ ሕክምና በደንብ የሚያስፈልገው ልጅ ነው። ዝም ብሎ በተለይ እንደ ቆመ የሚጥለው ነገር ትንሽ የሆነ የሆነ ሰው በቃ ቋሚ እንትን ወስቶ፣ እሱ ደግሞ ባለፈው አይታችኋል። እንግዲህ ጥይት ተመቶ በተመታ ሐኪም ቤት ሄደ። ከዛ ተመልሶ መጥቶ በሁለተኛው ቀን እንግዲህ ጥይት ነው በእጁ እንትን ያለበት አይደል። እሱ ግን በቃ ልክ መርፌ እንትን የወገው አስመስሎ መልሶ እጁን አስሮ ወደ ስራው ገባ። እኔ አንዳንድ ጊዜ ፍራንክ ነው። እውነት ነው። እንዴት ነው የሰው ልጅ በጥይት ተመቶ ኧረ እኔ ግራ እያጋቡኝ ነው። የእውነት ለራሳችን ህይወታችንን ለሰው እንደምንጨነቅ ለራሳችንስ እውነት ለእኛስ ማን ነው የሚያስብልን? አብዛኛው በዚህ ስራ የሚሰሩ ሰዎች አይታችሁ ከሆነ ለራሳቸው ምንም ነገር በቃ ወይ ከካሜራ ማን ከካሜራ ጀርባ ያለ ሰው እንዳይጎዳ ለእነሱ ነው ብዙ ጊዜ ትኩረታቸው፣ እንጂ እነሱ ጋር የሚመጣው ነገር ምንም አይመስላቸውም። በመጀመሪያ መብራን ሁሉንም በእንደዚህ አይነት ስራ ተሰማርተው የሚሰሩትን ትጠብቃቸው ነው የምለው። ለሰው ብለው ይጨነቃሉ፣ ለራሳቸው ህይወት ግን ምንም ነገር አይመስላቸውም። ሚኪ ብቻ ሳይሆን አብዛኛች ከነ ልውል ዘላለም ከነ እንትና ብዙ ሰዎች ናቸው በዚህ ስራ ተሰማርተው የሚሰሩ። በእርግጥ እንትና እንትና ማለት በጣም ብዙ ስለሆኑ እንትን ይላል እና የዚህ የሚኪ ጉዳይ ደግሞ ትንሽ ያሳስባል። የጤና ሁኔታ መታከም ያለበት ይመስለኛል ልጁ። እኔ እንጃ የእውነት ዝም ብሎ መሯሯጥ ነው ብዙ ጊዜ ሚኪ ጎጆ እየታሰረ ያልሆነ መድኃኒት እየሰጡ ስንት ቀን አግተውት ታውቃላችሁ? እንግዲህ ሚኪ የምትከታተው ሰዎች በደንብ ታውቃላችሁ። ይሄ ማደንዘዣ እየሰጡ ለስንት ቀን ሙሉ ቤታቸው ውስጥ አግተውት ብዙ ነገር ሲያደርጉበት የነበረ ልጅ ነው እና አሁን ደግሞ የዛሬው ደግሞ ደስ የሚልም ነው። በአንድ በኩል ደግሞ እሱም ደንግጧል። እንደዛ ሲመቱት በቁሙ በእንትን ኒንጃ ምን እንደማን ምን እንደምል አላቅም። ሲወድቅ ራሱ በጣም ነው የደነገጥኩት። እኔ እንደዚህ ሳየው ራሱ ከኋላ የሚያወሩት ሌላ፣ ከፊል ከሱ ሚኪ ጋር ደግሞ ምትሚሉት ሌላ፣ በጣም ዝብርቅርቅ ያለብኝ ነገር ነው። የፈለገው ሰው ሰርፕራይዝ ለማድረግ እንደዚህ ከማድረግ ግን ተገቢ ነው ብዬ አላስብም። የፈለገው ሰርፕራይዝ ማድረግ ከፈለጉ ራሱ አይኑን ጨፍ ነው እንዳይ ቦታው ድረስ ወስደው እንደዚህ ማድረግ ይቻላል እንጂ እጅ እግርሽን አስረው እየመቱ እየተደባደቡ ምናምን የሆነ የቆየ ቂም ያለበት ይመስል እየተው እንትን እያሉ ሰርፕራይዝ ነው ምናምን መጨረሻ ላይ ቢሉ፣ እኔ ያኔ ምንም አተዋጠልኝም። የእውነት በጣም ነው ያሳዘነኝ ከምላችሁ በላይ ማለት ነው። የእውነት ሲጀመር ልጁ ያሳዘነኛል። እኔ አይደለም ዛሬ እንደዚህ እንትን ስታደርጉ ይቅርና እንዲሁም ዝም ብሎ ሳየው በቃ ለራሱ የሚሆን ሰው አይደለም። ሁልጊዜ ለሰው ነው የሚሮጠው። ለሰው ለሰው ለሰው ፍትህ ይህ ፍትህ የሚያስቅ እንትን የሚለው ደስ ይለኛል። ለተበዳይ እንትን ነች ንብረታቸውን እያስመለሰ እውነተኛ እንትን ያችውን እንትን እያለ ስለሚያጋልጣቸው ስራው በጣም የሚደነቅ ነው። ግን ደግሞ አንዳንዴ ልክ ለሰው ተጨንቀን ተጠበን እንደምንሰራው ለራሳችን ደግሞ የሆነ በቃ ነፍስ ነው አይደል? ለዛም የኔም ነፍስ ነፍስ ነው የዛም ሰው ነፍስ ነፍስ ነው ስለዚህ ለራሴ መጠንቀቅ ያለብኝ ይመስለኛል። እሱ ግን ምንም አይመስለውም አብዛኛው ጊዜ እያያችሁት ነው እንግዲህ። ለራሱ ምንም እንትን አይኖረውም በቃ ምን ሆናለው እጎዳለው። ቢታገት ራሱ በሶስት ቀን ታግቶ አምስት ቀን ታግቶ ራሱ በነጋጋቴው ሚኪ ስራ ሲገባ ነው የምታዩት፣ ወደ ስራው ሲመለስ እኔ የለበ እናታቸው ይ ጉድ እኮ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ብሏል። እንግዲህ እንግዲህ እግዚአብሔር ይጠብቃቸው። ሌላ ምንም ማለት አልችልም። እንደዚህ ለሰው እንደሚጨነቁ ለራሳቸው ቢጨነቁ አሪፍ ነው። ለራሳቸው ህይወታቸው ቢያስጨንቃቸው ልክ ለሰው ልጅ ፍትህ ለማስገኘት ጠዋት ማታ እየለፉ እየሮጡ እየተሯሯጡ ፍትህ የሚያስገኙ ለነሱም ደግሞ ትንሽ ይህ ሰዓት ሰጥተው እረፍት ያስፈልጋቸዋል። ሁል ጊዜ አንዳንድ ጊዜ እኔእንጃ የእውነት ከኔ በላይ ምንድን ነው የሚባል አባባላል? ከኔ በላይ ከምን በላይ ንፋስ ነው ምን የሚባል አባባላል? እና ምንም ቢሆን ስራውን ጥሩም ቢሆን ለራሱ ደግሞ የሆነ ጥንቃቄ ማድረግ አለበት። በኋላ የሆነ ነገር ከሆነ በኋላ ወይኔ ምናምን ከማለት ታሞ ራሱ ሚተኛ ሰው አይደለም እኮ አይደለም። ታሞ በጥይት ተመቶ እኮ አልኳችሁ ሚተኛ ልጅ አይደለም። እጁን አስሮ መልሶ ወንጀለኞችን ለማጋፈጥ ፊት ለፊት ቤታቸው ድረስ የሚሄድ ሰው ነው። በጣም እኔ እንጃ። በስማ ስንት ጊዜ በዚህ ስራ የሚሰራ በሱ ዙሪያ ስንት ሰዎች ንብረታቸው አስመልሷል፣ ስንት ሰዎች ፍትህ አስገኝቷል። ግን እሱ ግን በሚሰራው ስራ ሁል ጊዜ እንደተደበደበ እንደታገተ ብዙ ስቃይ ደርሶበታል። በጣም ብዙ ብዙ ብዙ ተወርቶ የማያልቅ እሱ ግን ይህ ሁሉ ምንም ነገር ሳይበግረው መልሶ ዛሬ ታግቶ ከሆነ ነገ ብትል ቢለቀቅ መልሶ ይገባል ስራው። ለምንም እንትን አይለም። በስማ ኒንጃ በስማ ይለያል ልጁ። ብቻ እግዚአብሔር ይጠብቀው። በመጀመሪያ አንደኛ ነገር ከሱ ጋር ብዙ ጊዜ ከአይታችሁ ከሆነ ሰው ይዞ አይሄድም። ብቻው ነው የሚንቀሳቀሰው። ካሜራማን አለው። የባለፈውም እንግዲህ ብቻውን ካሜራ ማን እና እሱ ብቻ ሄደው ነው ጫካ ጥቅጥቅ ያለ ጫካ ውስጥ እንደዛ ጉዳት ያደረሱበት እና አንዳንዴ በእንደዚህ አይነት ስራ የሚሰሩት። እኔ ሉል እና ዘላለምን የምደግፋቸው በጣም ይመቹኛል። በቃ ለራሳቸው ያላቸውን ሰው ይዛሉ፣ ከካሜራ ጀርባ ብቻቸውን አይንቀሳቀሱ። መሆንም ያለበት እንደዚህ ነው። እነሱ ብዙ ጥላት አለባቸው። በሰው እንትን እነሱ በጣም ብዙ ጠላት ነው ያፈሩት። እነሱ ወይ ደንበር ወስደው ወይ ብር ወስደው አይደለም ግን፣ ለሰው ፍትህ ለማስገኘት እነዚህ ደግሞ ወንጀለኞች ደግሞ እውነቱ ለምን ወጣብን ሲሉ፣ እነሱን ለማገት፣ እነሱን ለማሰቃየት የማያደርጉት ነገር የለም። ለዛ ደግሞ እነሱ መጠንቀቅ ስላለባቸው ሁልጊዜ በሚንቀሳቀሱ ሰዓት የራሳቸው እንትን ከእግዚአብሔር በታች ሰው ያስፈልጋል ለሰው ልጅ በመጀመሪያ እግዚአብሔር ይጠብቅ። ሰው ጠብቆ ሰውን ሰው አይድነውም፣ ፈጣሪ ነው እንትን የሚልሽ እና እሱ መድኃኒዓለም እሱ ይጠብቃቸው። ሲቀጥል ደግሞ ሰው ከጎን ግዴታ እያስፈልጋል። ይህ ሚኪ ራሱ እንደዛ ቢያደርግ እኔ በስማ ሚኪ አዲስ አራዳ ማን ነው ብዙ ልጆች አሉ። ለራሳቸው ምንም ነገር የማይጨነቁ በቃ ለሰው ብቻ ፍትሕ ለማስገኘት ብቻ የሚሯሯጡ የነሱ ሕይወት በቃ ምንም ማያሳስባቸው ማለት ነው። ያ ልጅም አዲስ አራዳም ነግሪያቸዋለሁ። ለእርስ ለራስ ሰው ሲሮጥ ሲሮጥ ሲሮጥ መጨረሻ አሁን ላይ ቤት ቁጭ። እንዴት ነው ያደረጉት ስራ መስራት አይችል ቪዲዮ ከለቀቀ ስንት ጊዜው። ባለፈው ትንሽዬ ቪዲዮ እንግዲህ ሰዎች አላሰሩኝ ብለው አላስቀምጥ ብለውኝ ብሎ ትንሽዬ ቪዲዮ ሰርቶ ነበር። ከዛ በኋላ ጥላታችሁን ልሚበል እልም ብሎ ጠፋ ልጁ ማለት ነው። አንድ ሰው እንኳን ያገዘው ሰው የለም። ኢትዮጵያ ውስጥ ያሉት እንኳን ቢያግዙት ብዬ እኔ ቪዲዮ ሰርቼ ነበር፣ ግን ማንም ሰው ቼክ ያደረገው የለም። እንግዲህ እግዚአብሔር ባለበት ይጠብቀው። ምንም ማድረግ አይቻልም እንግዲህ ከባድ ነው። ብቻ እንዴት ብሎ እንደመናገር ምን ብለሽ እንደምትናገሪ ግራ ያጋባል። ግራ ነው የሚያጋባ። አይ ሚኪ ሚኪ ጎጆ ለማንኛውም የሚወዳችሁ የዛሬው ቪዲዮውን ይመስል ነበረ። ከተመቻችሁ ቪዲዮውን ላይክ ያረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ ግን ላይክ አርጉ ፕሊዝ ከገባችሁ፣ አይገር ላይክ ያረጋችሁት። መልካምነት ለራስ ነው፣ ከዚህ ይጀምራል። መልካምነት ማለት ነው። ሰላማችሁ ይብዛልኝ። ባይ።